ቤተሰቦች እንዴት ናችሁ? ዛሬ አንድ ቻሌንጅ ለመሞከር ነው። የኮሪያ ምግብ ነው። ኮሪያ ነው እንደ ብቻ የፈረንጆች ኑድልስ እሱን ቱ ታይምስ እና ስሪ ታይምስ የማቃጠል ብዛቱ ነው። እና ዛሬ እሱን አንደኛውን እንገዛለን። ስሪ ታይምስ ነው እኛ የምንሞክረው። ብዙ ነገር አቃጥሎናል፣ በሕይወት፣ በኑሮ፣ በሴት። ዛሬ ግን በስሪ ፒስ ውስጥ ያቃጥለናል ወይስ አያቃጥለንም የሚለው ነው የምንሞክረው። እኔ ወሎ ሰፈር ጋር ነው የምንሄደው ጋራድ ህንፃ ላይ፣ እዛ ላይ ሚራ የምትባል ልጅ አለች፣ እሷ ጋር እንገዛታለን። ስምንት ትራፊክ ቆሟል። ህዝቡ ገንዘብ ደርሷል መሰለኝ፣ ጊዜው ደርሷል የሚታለቡበት። እና እንግዲህ ላችሁ ሰሞኑን እያነበብኩት ያለ መጽሐፍ ነው የኤልያስ መልካን፣ ታሪክ ይነገር የሚባል አንድ ጋዜጠኛ ጽፎታልና አሪፍ ነው። የእሱን ስቶሪዎች ብቻ እያነበብኩ ነው። በጣም በጣም የሚገርም ሀሳቦች አሉት መጽሐፉ ላይ ግን ከኤልያስ ኢንትሮዎች ውስጥ የሚገርም ላሰማችሁ ቆይ የማዘፈን ነው። ቀድመህ እያያችሁት ከሆነ ኮመንት ላይ እዛው ዝም ብላችሁ ጻፍ አርጉት፣ ሞክሩ ሳ

ከዛ ውስጥ ምን አለ ብለሽ ታስቢያለሽ? እኮ ነው እየተገባሁሽ ስትገቢ ምናምን የሆነ ነገር ብር ፕሪንት እያደረጉ ምናምን ነው ይመስለኝ። ግን ለማንኛውም ማለት ነው ይሄ ነው ይሄ ነው የገዛነው 3 ፒስ ያስ 3 ታይ፣ እያረምሽኝ እንትን እንግሊዝኛ ተሳስቼ ይመስላል እኮ እኔ እኮ፣ ተመልካቾች 3 ፒስ አትበል 3 ታይምስ በሉ ብለው እንዲያርሙኝ ነው የማወራው። አንቺ የገባሽ ቢሆን ይኸኛውን ገዝቻለሁ። የሰጠችኝ ሚራ ትባላለች። ሚራ ሾፒንግ እንትን ላይ ወሎ ሰፈር ጋራ ድንጻ ግራውንድ ላይ አምባር የሚለው ልብስ ቤት አጠገብ ያለ ዲስፕሌይ ላይ የምትሰራ ልጅ ናት። እሷ ነች የሰጠችኝ። ይመች አመሰግናለሁ። ሌላ ሁለተኛ ደግሞ የሰጠችኝ ምንድን ነው? ኑሮዬን ነው ይሄ ጁስ ድራፕ ይላል። የኮመጠጠ ቆምጣጣ የሆነ ጣሙ ከረሜላ ነው። ገሚ ቤር ነው የሚባለው በፈረንጆቹ ግን ይሄኛው ከረሜላ ነው ኒዌስ። እሱን ምን እንሞክረዋለን ነው፣ ከዛ የተመቻችሁም ሌሎቻችሁም ሰዎች እንድትሞክሩት ነው። ከዛ በዘለለ ግን የልብ ድካም፣ የኑሮ ድካም፣ የህመም እንዲጨጓራ የማይችል ሰው ምናምን አሞክሩት። እኔ ግን በዙ የሚያቃጥሉ ጓደኞች ያሉኝ እንደምታቸው ኑሮ ያለ ላይፍ ነ እሱን እሱም ስላለ ይሄኛውን ልችለው ይችላሉ። ከዛ ደግሞ ወንድነቴን አይታ ሴትም ልትመጣ ትችላለች። እሷ ቤቤ ትባላለች። ቤዛ ማንነይምስ ቤቤ አለም ትባላለች። ምግብ ሲኖር ነው የምትመጣው። ሌላ ነገር ደህና ደህና ነገር ላይ አትደርስም። ለቅሶ ሌለችም። ሰርግ ላይ ሰርግ ላይ አለች። ናና ቤቤ ትባላለች። ሙዚቀኛ ነች፣ ትዘፍናለች። እስቲ ዘፈን በእግዚአብሔር። ይሄው ያን የሙሴን ስራ ይሰራል ህዝብ እያሻገረው እስቲ ምን ልስፋንሽ? ይነገሩኛ እኔ አምሮ እኮ ባዶ ነው የሚነግር

እንዴው እኛ ሀገር እ እንዴት እኛ ሀገር እየት እስካይ አይስክሪም እየተበላ ነበር ማለት ነው? ዋናው እኮ ፎከስ ነው እንጂ ምንስ እየበላህ ነው። ፎከሱ ላይ ብዙ ቀን እንደዛ አርገሽ ታውቂያለሽ? ብዙ ጊዜ ፎከስ ሻይ አይስክሪም ላይ አይደለም፣ አቴንሽን ይፈልጋል። በደም መጽሐፉ ይፈልጋል። እሺ፣ ስታነብ ባይታታ አይስክሪም ተስነ አይስክሪም በልታ መጽሐፉን ይዛ ትወጣለች። ከዛ ቤት ስትገባ ዛሬ ሸክሼክ ትላለች። ስንት ፔጅ አነበሽ? አንድ ፔጅ። ባንድ ፔጅ ማለት ላስት ታይም እግዚአብሔርን ምን ምን ልትል ነው? ላስት ታይም አዶርም ይፈልጋል

ታሪኩ ይገርማል። እንደኛ ልጅ ነው አይደለ? ዝም በል መቅድም፣ ታይ ልክ ነገር ማለት ከአራት ሰዓት ቆይታ በኋላ መቅድም ጨረሰች በኋላ ሁላ ሰው እንደት ግባ። ከዛ ግን ምን ሰራው ትንሽ የሚኒ ቪሎግ ከዛ ቪዲዮ በስመ አብ ትዝ አላለኝም። ከዛ ዞር ስል መድኃኒዓለም እያነበብኩ ነው እኔን ላዲስትራክት ነው ዞር ስል ቪዲዮ እንዲያርግ ያለ ትጠጣለች ምን ምን መሰለህ በቃ የሚመስለው ማለት ነው ለሰው ተቆራርጦ ወስደህ የሚ መስለው መጽሐፉን ጨረሺው የማስት ያበድልኝ ሊላክ ይችላል በጣም ያነበብሽ እንዲት እላለች። አውቃው ቪዲዮ ላይ አዳ እንዲት እላለች ናንተና እንትን ሾፍ ታደርገዋለች። ኤዲት ላይ ባይቆራረጥ ሾፍ ታደርግና ውሃውን ከዛ ሒሳብ ሰጠችኝ። እየከፈል ሌላ ልጅ መጥቷል። ምን ቪዲዮ ኤዲት የቤቱ ናቲ እሺ

በቃ ችግር የለም ውሃው ማተር አያደርግም። ብዛቱ ግን ስድስት ማንኪያ የምታክል እንትን መቅረት አለበት። እንትን እንዴት ነው የሚሰራ? ስንሶ እንትን እንዴት ነው የሚሰራ? ኢንዶሚ በነገራችን ላይ ማለት ነው። ዝም ብለን ቀለል አድርገን እየሰራ ነው ያለን። በጣም ነው የሚያቃጥለው ተብለናል፣ በጣም በጣም እኔ ሞክሬ አላውቅም። በቃ በጣም ነው የሚያቃጥለው ብለውናል። ቲክቶክ ላይም ብዙ ሰዎች ካያችሁ ምናምን በጣም ተቃጥለው ሁና እያሉ ሲነዱ አይታችኋል። ቀለል ያለ ነገር አይደለም፣ በጣም ነው የሚያቃጥለው። ይሄንን እንዳትረሱት። በሰርተን እንበላለን። የበርበሬው ብዛት ይሄ እኮ እናቶች ማለት ሙሉ አስጥተው ስጥ ተሰጥቶ የሚደለዘው ይኸውልሽ፣ እንዲህ የምጥጥ ብላ የመጣች ነች። ከዛ በኋላ ፍሌክ አለ። ፍሌክ ይሄ ምንድን ነው? ይሄ ፍሌክ ነው።

ዓይን ጨፍን ስጠብቅ፣ ሴትዮዋ ቆይታ ነው የሰማችው። ደርሶ ነበር። እኔ ግን በዚህ ሹራብ ነው በለው፣ ሙቀቱ አያስቸግረኝም። ቲሸርት አርጊ አኔስ ከዛ ከነሱ ጋር እያወራሁ እጠብቅሃለሁ። እንዴት ሐሜት ነው ሌላ ምናምን ሞላ ሰላሳ እንግዲህ ቤተሰቦች፣ ከብዙ መሰልቸት፣ ከብዙ ጥበቃ፣ ከብዙ ድካም በኋላ እንግዲህ ምግቡ ደርሷል። ስሪ ታይምስ ስፓይስ የሆነውን ኑድል ነው የምንሞክረው። እንግዲህ በእግዚአብሔር ስም የተባረከ ይሁን ጤናችንን እንዳይጎዳልን እግዚአብሔርን ያው እንጸልያለን። ግን ልግረ መንገድ ለተመልካች ደግሞ ልንሞክር ስለሆነ ሆነ ብለህ ማለት እየተፈታተንን አይደለም፣ ወይኔ ነው አታስቢ፣ እናትና ልጅ ሻት ስትል ሻት ስትል ያለው ስሜት እራሱ ይመጣል። እናት አረቂያ ሆን ይሉት ትንሿ ጋፍ ስታረቂያት፣ ዋው! እሺ፣ አሁን ጨብሲ እየሆነ ነው እኮ ነሽ። አውሪበት፣ ዝም ስትይ ነው የሚሻል ወተት እኮ አለመጠጣት ነው ዋናው። ውድድር ኑሮሽን ኑሮሽን አስተዋልሽ፣ እያረዱሽ ነው። ሌላ ቦታ ማሰብ። የት ላስብ? አታዳምጪው፣ አታዳምጪው፣ አታዳምጪው። ይሄ ወሬ ነው ያቃጠለኝ። በሊቢያ ስደቱ ነው አስቢ። ወንድ ልጅ

እንደ ቅድሙ ምነው አላደረገሽም? ይሄ ቪዲዮ ሙሉ ሲጮኽ ቆይቶ መጨረሻ ስም መረረኝ፣ መረረኝ። ሁለተኛ የሚጨመር ደስ ይላል።

ማውራት ሃይፐር ለሆነ ሰው በጣም ነው የሚያቃጥለው። በይዘቤ አንዱን ለሁለት በልተ ነው። አንዳንድ ቢሆን ይሻል ነበር እንዴ አንችለው አንችለውም ነበር። በጣም ነው የሚያቃጥለው። በቃ ይሄ ለመሞከር አዲስ ነገር ለመሞከር። የሚያቃጥል ነገር ደግሞ እችላለሁ፣ በጣም ጠንካራ ነኝ ደግሞ ለምትሉ ሰዎች አንዳንድ አንድ ይህ እንዲህ ያለ ሁለት አለ። አንድ ለብቻችሁ አንድ ለብቻችሁ አድርጋችሁ ብትበሉ አሁን መብላታችን አይደለም። ሲገባ ያለው አይደለም፣ ዋናው ሲወጣ ነው። በሙሉ በአዲስ አበባ ከተማ ጨዋታ ሊሰማኝ ትላለህ ማ ሳ ቆፍጠን እንደ ኢትዮጵያ ውስጥ እንዳለ ሰው ክት ማድረግ ነው እንጂ ኖርማል ማድረግ ይሄ እንደዚህ ይለበልባል፣ ምላስ ውስጥ ላይ ይገባል። እና ምንድን ነው መሰለህ፣ አሁን ግን እንዳትቀመጭ፣ አዲስ ነገር እንሞክርላችሁ ብለን ነው እናንተ በኤክስፒሪያንስ እንድታደረጉት እኛ የገዛንበት ሚራ የምትባል ልጅ ጋር ነው ጋራ ድንፃ ላይ ወሎ ሰፈር ግራውንድ ላይ የምትገኝ ልጅ አለች። እሷ ጋር ሄዳችሁ መግዛት ትችላላችሁ። እንድታውቁል የሚፈልገው ነገር እኔ ትንሽ ነው ነው ብዙ ይሄ ውሃው ብዙ ነው። ያው ነው ደግሞ ውድድር አልነበረ እና ግን እዚያ ላይ ሲመጣ ሌላ ጊዜ ሌላ ነገር ደግሞ ካላችሁ ኮመንት ላይ ያስቀምጡልን። ነገርኳቸው የግምግም አራና ንበላው እነሱ እንዳይመራቸው ሌላ ቦታ ሊኖር ይችላል የትኛውም ኢትዮጵያ ውስጥ ያለ ብስኩት ማልምንም አይጎመዝህም ወዳጃችን ሚራ እንደ ግብዣ የሰጠችን ነገር ነው ብለን እናስባለን። በጣም ስፓይሲ አይደለም የመረረም አይደለም። ይሄ ደስ የሚል የምታኝኩት የተጫወታችሁ ቤት ውስጥ አሁን ያደርጋችሁ የምታዋወሩ ሀሜት ስታሙ ቡና ከማድረግ በዚህ ስሚ ምናምን አ ከሚያቀጥለው ነገር በኋላ አሪፍ ነው፣ ግን እኔ አይ ላይክ ይህ በቃ ደስ ይላል በጣም ነው። ሁእሱልጣእ ቤተሰቦች አብራችሁን ስለ ቆያችሁ፣ በጣም ነው የምናመሰግነው። በጣም የምንወዳችሁ ደስተኞች ነን፣ አብራችሁን ስለቆያችሁ። ቀጣይ ሳምንት፣ ቀጣይ ጊዜ ደግሞ በሌላ ጠሎ በሌሎች ቪዲዮዎች እንገናኛለን። ሌሎች ደግሞ የሚያቃጥልን ባይሆን ዝምብላ ስለምታወራ የሚያናድድ አዲስ ነገር እንሞክራለን ብለን ተስፋ እናደርጋለን። አብራችሁን ስለቆያችሁ ግን ከልብ ነው የምናመሰግነው። ማይኩ መታት። አብራችሁን ስለቆያችሁ ግን ከልብ ነው የምናመሰግነው። ይመቻችሁ። እንወዳችኋለን።